አመሰግናለሁ። ፋኖ አበበ ፈንታው ነኝ፣ ከአማራ ፋኖ ብሔራዊ ኃይል የወሎ ቤት አማራ ቀጠና የሕዝብ ግንኙነት መምሪያ ኃላፊ ነኝ። እንግዲህ የአማራ ሕዝብ እንደሚታወቀው ለህሉናችን ተጋድሎ እያደረግን ሁለት ዓመታት አልፈዋል፣ በትጥቅ ትግል። በዚህ ሂደት ትግላችን ከሚፈልጋቸው ነገሮች አንዱ መሪ ድርጅት እንደሆነ ይታወቃል። መሪ ድርጅት የአማራ ፋኖ ብሔራዊ ኃይል ተመስርቷል። እንግዲህ በአስራ ሶስት ሴንትራል ኮማንድ አባላቶች እየተመራን ያለንበት ሁኔታ ነው ያለው። እነዚህ አስራ ሶስት ሴንትራል ኮማንድ አባላቶች እየመሩን በቀጣይ ድርጅቱን በደንብ የማጠናከርና ቀሪ ስራዎችን የመስራት ስራው እንዳለ ሆኖ ማለት ነው። ከዚህ ጋር ተያይዞ እንግዲህ በእኛ በወሎ ቤት አማራ ቀጠና በርካታ ተጋድሎችን እያደረግን እንገኛለን። በአምስቱ የ ወሎ ቤት አማራ ቀጠና ስር የሚንቀሳቀሱ የአማራ ፋኖ ብሔራዊ ኃይል የወሎ ቤት አማራ ቀጠና ማለት ነው። አምስት ኮሮች አሉ። ግዙፉ የላስታ አሳምኖ ኮር አለ፣ ምስራቅ አማራ ኮር አንድ እና ኮር ሁለት፣ ልጅ ያሱ ኮር እና ንጉስ ሚካኤል አሊ ኮር። አምስቱ ኮሮች እንግዲህ በርካታ ትንቅንቅና ተጋሎችን እያደረግን እንገኛለን። በተለይ ደግሞ መሰረታችን የሽምቅ ውጊያ እንደሆነ ይታወቃል። ሸማቂዎች እንደሆነ ይታወቃል። በጣም በርካታ ቀጠናዎችን ተቆጣጥረን ተጋድሎዎችን እያደረግን እንደሆነ ይታወቃል። ሙሉ ለሙሉ በሚባል ደረጃ ወረዳዎችንም የተቆጣጠርንበት ሁኔታ አለ። የወረዳ መቀመጫዎችን ጥቁር አስፓልትንና የወረዳና የዞን ከተሞችን መሰረት አድርጎ ደግሞ ግፈኛ አገዛዙ የተቀመጠበት የዞንና የወረዳ ከተሞችን ደግሞ ከሶስት እስከ አምስት ኪሎ ሜትር ከበባ በማድረግ ደግሞ እኛ ተቆጣጥረን በተለይ ደግሞ የገጠር ቀበሌዎችንና ታዳጊ ከተሞችን ጭምር ተቆጣጥረን እያስተዳደር ያለንበት ነባራዊ ሁኔታ አለ። የሆነ ሆኖ ሸማቂ እንደመሆናችን መጠንና ከሽምቅ ወደ መደበኛ ውጊያ የምናደርገውን ሙሉ ለሙሉ ከተሞችን የመቆጣጠርና የምንፈልጋቸውን ግቦች የማሳካቱ ሂደት በርካታ ስራዎቻችንን እየሰራ ነው። በተለይ የሚጎለው መሪ ድርጅት ነበር፤ መሪ ድርጅት ተፈጥሯል። በቀጣይ ደግሞ አጠናክረን የምንቀጥልበት ሁኔታ ይኖራል ማለት ነው። ከዚህ ጋር ተያይዞ እንግዲህ አገዛዙ በውጊያ ያልቻለውን በሀሰት ፕሮፓጋንዳ፣ በቅስቀሳ በጣም ጠንካራ ስራዎችን እየሰራ እንደሆነ እያየን ነው። ህዝባችንን እያስገደደ በአዳራሽ በመሰብሰብ በሰንበት በቤተክርስቲያን፣ በመስጊድ እየሄደ እድሮችን እያስገደደ ህዝብ በመሰብሰብ በሀሰት ፕሮፓጋንዳ ህዝቡን የማደንቆር ስራ እየሰራ ነው። ህዝቡን የማሰላቸት ስራ እየሰራ ነው። ውሸት ሲደጋገም እውነት ይሆናል ነው። ይህንን ውሸት ሲደጋገም እውነት እንዳይሆን እኛም ያለውን እውነታና ነባራዊ ሁኔታ ለህዝባችን መግለጥና ማሳወቅ ስላለብን ነው። እንግዲህ አገዛዙ ተስፋ ስለቆረጠ በሽንፈት ጎዳና ላይ ስላለ ሰራዊቱን አልቆበታል። በውጊያ ብቻ ሳይሆን ሳትዋጋ ንገስ ነው እንደተናገርነው እያፈረስ ነው ያለበት ሁኔታ አለ ነባሩ ጦር ሙሉ ለሙሉ ፈርሶ ወደ ፋኖ የሚገባው ወደ ፋኖ ገብቷል፣ ወደ መሄጃው የሚሄደው ወደ መሄጃው የሄደበት ሁኔታ አለ። ከዛ ጋር ተያይዞ ሰራዊቱ ስላለቀበት ምልምል ሰራዊቱ አሁን ለብ ለብ እያሰለጠነ እያመጣ ያለበት ሁኔታ አለ። ወጣቶችን ከተለያየ የሀገሪቱ አካባቢዎች እያፈሰ ዩኒቨርሲቲዎች፣ ሳይቀር ቤተክርስቲያን፣ የጤና ተቋማቶች ወጣቶች በሚዝናኑባቸው አካባቢ ጭምር እያፈሰ እያሰለጠነ እያመጣ ያለበት ሁኔታ አለ። ከዚህ ጋር ተያይዞ በዚህ ደረጃ የመጣ ሰራዊት ነው ያለው። ይሄ ሰራዊት ደግሞ በውጊያ ብቻ አይፈርስም። አጋጣሚውን ካገኘው ወደ ፋኖ መግባት የሚፈልግ ነው፣ ብቻ በሆነ ሆኖ ኮብልሎ ወደ ቤተሰቡ መሄድ የሚፈልግ ሰራዊት ጋር፣ ከፍተኛ የሆነ የመካናይዝድ ጦር አለው በምድርም ባየርም። እሱን ተጠቅሞ ይሄን ኃይል ነው ከፋኖ ጋር እያጋጨ ያለው። እኛ ደግሞ በጠላት እቅድ ባለመሄድ ባለመጋጨት ሌሎች ስልቶችን በመጠቀም በደፈታ በሽምቅ ውጊያ ጠላትን እያፈረስን ያለንበት ሁኔታ አለ። ሌላኛው ሳንዋጋ መንገስ ስለምንችል እያፈረስን እያስኮበለልን ያለንበት ሁኔታም አለ። ይሄ ያለ መደበኛ ውጊያ በማድረግ ፊት ለፊት በመዋጋት ሰራዊታችንን በማቁሰልም መስዋዕትነት እንዲከፍል በማድረግም አገዛዙ በሚፈልገው መንገድ አንሄድም። ከዚህ አንጻር ህዝባችን ይሄን በደንብ ያውቀዋል፣ ይገነዘበዋል ብለን እናስባለን። ይህንን ነው እያደረገ ያለው። ወደሆነ የፋኖ ቀጠና አካባቢ ይመጣል። ከፍተኛ መካናይዙንም በእግረኛም በአየርም ብሎ እግረኛ ምልምል ሰራዊቱን ይዞ ይመጣል። በዛ ጊዜ ሸማቂ እንደመሆናችን መጠን ይሄ ነው የሚባል በጣም የምንዋደቅበት ቤዝ ካልሆነ በስተቀር እንለቅለታለን። ከዛ በኋላ ረሽን የሚያገኝበት መንገድ አይኖርም። ወንዝ ሂዶ መታጠብ አይችልም። ውሃ መቅዳት አይችልም። ሰራዊቱ በዚህ ሁኔታ ነው ያለው። ግን መሬት ላይ ከሌ ቦታን ተቆጣጠርኩ እዚህ ቦታ እገኛለሁ በሚል ህዝብ ለማጭበርበር ዓለም አቀፉን ማህበረሰብ ለመዋሸት እየሞከረ ያለበት ሁኔታ ስላለ ይህን ግልጽ ማድረግ ስለሚያስፈልግ ነው። የሆነ ሆኖ ህዝባችን ማወቅ መቻል ያለበት ነገር ሸማቂዎች እንደመሆናችን መጠን ጠላታችንን ለማዳከም፣ ሙሉ ለሙሉ ለመደምሰስ ይጠቅመናን ያልነውን መንገድ እየሄድን ስለሆነ በዚህ ህዝባችን እርግጠኛ መሆን እንዳለበት ለመግለጽ እንወዳለን። ሽምቅ ተዋጊዎች ነን። አጠናክረን እንሄዳለን። ለጠላት ምቹ የሆነ ጊዜ ሲሆን የአየር ንብረት ሲኖር መልክዓ ምድር ሲኖር እኛ ማድረግ ያለብን እናውቃለን። በዛ ደረጃ ተጋድሎዎችን እያደረግን ያለንበት ሁኔታ አለ። ከዚህ ጋር ከአውደ ውጊያው ጋር በተያያዘ በጠላት እቅድ ሳይሆን በራሳችን እቅድ እየሄድን ውጤቶችን እያስመዘገብን ያለንበት ሁኔታ ነው ያለው። ከዚህ ጋር ጎን ለጎን ተያይዞ በከተሞች አልፎ አልፎም ደግሞ በታዳጊ የገጠር ቀበሌዎችም ጭምር ብቅ በሚልባቸው ህዝብ ሰብስቦ በሀሰት ፕሮፓጋንዳ እያሰለች ያለበት ሁኔታ አለና ከዚህ ጋር ተያይዞ ህዝባችን ማወቅ ያለበት እውነታ ስላለ በተለይ በቅርቡ የአማራ ብልጽግና ቃል አቀባይ መንገሻ ፈንታው መንገሻ ፈንታው ያልኩት ዶክተር መሆኑን ጠፍቶኝ አይደለም። ለሀገርና ለህዝብ ያልጠቀመ ዶክትሬት ሆድ ለመሙላያ በልቶ ማደር በሚቻልበት ጊዜ ሆዱን ለመሙላት። የተጠቀመበትን ዶክትሬት እንደ ዶክትሬት ስለማንቆጥረው ቆጥረው በአጠቃላይ ለሀገርና ለህዝብ ያልጠቀመ ዶክትሬት ከዶክትሬት ስለማን ቆጥረው ነው በስሙ የጠራሁት። ራያ ቆቦ ዞብል በመግባት የተናገረውን ንግግር ሁላችንም የምናስታውሰው ነው። ካሁን በፊት ላሊበላም ላይ እንደዚሁ የተናገረውን ንግግር ታስታውሳላችሁ እና መከላከያ ይበቀላል፣ ህዝብን ይበቀላል የሚል በንግግሩ የምታስታውሱት ነበርና ከዚህ ጋር ተያይዞ አሁንም ራያቆቦ ዞብል ከተማ ድረስ በመግባት የተናገረው ንግግር አለ። ህወሃት እዚሁ ዞብል ስር ምሽግ እየጫረ ባለበት ነባራዊ ሁኔታ ልጆቻችሁ አማራነታቸው ምን ላይ ነው? ህወሃት ላይ አንድ ጥይት አይተኩሱም። እኛ ጋር ግን ለአማራ ህዝብ ጥቅም ነው በሚል ትንቅንቅ ውስጥ ናቸው ያሉት በሚል የተናገረውን ንግግር ህዝባችን የሚያስታውሰው ነውና፣ ከዚህ አንጻር አሁንም የፕሮፓጋንዳ ቅስቀሳ ዘመቻቸው ምንድን ነው? ህዝብን ከህዝብ በማጋጨት በዛ መካከል የራሳቸውን ጥቅም ለማስከበር እየሄዱበት ያለው ርቀት የተሸነፉ መሆናቸውን የሚያሳይም ጭምር በመሆኑ ይህንን ህዝባቸውን እንዲያውቀው እንፈልጋለን። ህዝባችን በቅጡ እንዲገነዘበው እንፈልጋለን ይገነዘበዋልን ብለን እናውቃለን። ለምሳሌ ነው የጠቀስኩት የራያ ቆቦ ዞብል በገቡበት ሁኔታ የተናገረውን ንግግር በጣም አደገኛ ንግግር ስለሆነ ህዝብን በህዝብ ከህዝብ በማጋጨት የራሳቸውን የፖለቲካ ትርፍ ለማትረፍ የሄዱበትን ርቀት። በጣም የታዘብንበት ሁኔታ ስላለ ህዝብም ስለሚታዘበው፣ የአካባቢ ማህበረሰብ ከአንዴ ሁለቴ ሶስቴ ዋጋ የከፈለ ማህበረሰብ ስለሆነ ከነሱ የሚጠብቀው ነገር የለም፣ ከልጆቹ ግን የሚጠብቀው ነገር ስላለ ልጆቹ ደግሞ በትክክለኛው የትግል መስመር በትክክለኛው የትግል ሀዲድ ላይ ስላለን ምን ሰራውን እናውቃለንና ህዝባችንን አሁንም በሰሜን በኩል ግጭት ውስጥ እንዲገባ በማድረግ በዛ ግጭት ውስጥ ራሳቸውን ለመፈልገው ለማግኘትና ለነጥረው ለመውጣት እያደረጉ ያለውን ጥረት ህዝባችን ይገነዘበዋል። አሁንም በመላው ዓለም ያለ አማራና የትግላችን ደጋፊ በዚህ ደረጃ የወረዱ መሆናቸውን እያወቀው እንዲሄድ እንፈልጋለን። ከዚሁ ከሀሰት ፕሮፓጋንዳና ህዝብን ለማታለል ከሚሞክሩባቸው መንገዶች ጋር ተያይዞ ሌላኛው አሁንም እየተሰራ ያለ ሴር አለ። ወቅቷቸውን ጠብቀው የሚፈነዱ ፈንጆች በህዝባችን እንደተቀበሩ ይታወቃል። ባለፈው ሰላሳ አርባ አመታት ከዚህም ጋር ተያይዞ አማራን የመከፋፈል ሴራ አንዱ ነው። ከዚህ ሴራ ጋር ተያይዞ የወሎ ክልልነት የሚል ጥያቄ በጣም በርካታ ጊዜ ይነሳ ነበር። አሁን ደግሞ እያነሱ ያሉበት ሁኔታ አለ። ከዚህ ጋር ተያይዞ የአማራ ህዝብ ካልታገለ በመከፋፈል ብቻ ሳይሆን ሙሉ ለሙሉ ማጥፋትም ብኩን ማድረግም ነው የሚፈልጉትና ወሎን ክልል ማድረግ ሳይሆን ከዛም በዘለለ ለራሳቸው መውሰድ የሚፈልጉ ኃይሎች በካርታም ጭምር እንዳካለሉት እናውቃለን ክልል ማድረግ ሳይሆን ከፈለጉም ከተቻለም ፋኖ በርቶ ካልታገለ የአማራ ህዝብ በርቶ ካልታገለ ና ይህን ጥላት ለአንዴና ለመጨረሻ ጊዜ መደምሰስ ካልተቻለ ከዚህ በላይ ብዙ ስራዎች ሊሰሩ እንደሚችሉ ማሳያ ነውና፣ የሆነ ሆኖ ፋኖ ከጠነከረ ጥላቶቹን ድባቅ ከመታና ይህንን የብልጽግና ስርዓት ለአንዴና ለመጨረሻ ጊዜ መገርሰስ ከቻለ እነዚህና መሰል ጥያቄዎች ቀርቶ ህልውናችንንም በህይወት የመኖር መብታችንን አጠቃላይ ሁለንተናዊ ጥያቄዎቻችንንም ልናስመልስ የወጣንበትን ጥያቄ ይዘን ስለሆነ የመጣ ነው። እንደነዚህ አይነት ሴራዎችን ህዝባችን በመገንዘብ የትኛውን ማህበረሰብ ነው ክልል የሚያደርጉት? ማንን ሳናግረው ነው? ይሄንን ሴራ ህዝባችን በመገንዘብ አሁንም ይሄ ስርአት የአማራን ህዝብ ካላጠፋ ብኩን ካላደረገ የማይተኛ የአንድ ቡድን ፋሽስታዊ አገዛዝ ስለሆነ ህዝባችን ይህንን ሴራ በቅጡ እንዲረዳውና እንዲገነዘበው ማድረግ እንፈልጋለን። አጠቃላይ ከአውደ ውጊያ ጎን ለጎን ህዝብን እየሰበሰቡ በአዳራሽ እየሰሩ ያሉት ስራ በጣም በርካታ ነው። ከዚህም በዝርዝር በሌላ እመጣበታለሁኝ። አብን ጋር ተያይዞ በአማራ ህዝብ ስም የሚሰራ አንዳንድ ነውር አለ። ከአሁን በፊት የኤርትራን አገርነት እንቃወማለን ሌላም ሌላም ብለው የተናገሩት ንግግር አለ። ያያ ነገር የአማራን ህዝብ አይወክልም፣ ፋኑንም አይወክልም። ሆዳቸውን ነው ሊወክል የሚችለው፣ አብይ አህመድንና ተልዕኮ የሰጣቸውን አካል ነው ሊወክል የሚችለው። ይሄን ይህንን ነገር በዓለም ላይ ያለ የአማራ ህዝብ ያውቀዋል። ህዝባችንም መሬት ላይ ያለው እንዲያውቀው እንፈልጋለን ከታጋዮቹ አንደበት ይሄ መጠቀስ ስላለበት ነው። ከዛ ቀጥሎ አገዛዙ አሁንም ተስፋ ቆርጧል። በተስፋ መቁረጥ መንገዱ ውስጥ አሁንም ወጣቶችን እያፈሰ ከተለያየ አካባቢ ወደ ማሰልጠኛ እያስገባ ለብ ለብ እያሰለጠነ እያመጣ ከዚህ ከበርካታ ልምድና የተጋድሎ እውቀት ካሉ ፋኖ ጋር እያጋፈጠ እያስጨረሰ ያለበት ሁኔታ አለ። የሆነ ሆኖ እኛ ይህንን እየታፈሰ እየመጣ ያለው ወጣት ተመልሶ ወደ ፋኖ መግባት ይፈልጋል ወደ እናታቸው መሄድ ይችል የሚፈልጉ አሉ ከትምህርት ቤት ከመዝናኛ ከተለያየ ቦታ ተነስተው ይሄዱ አሉ የእናት ፍቅራቸውንም ያልጨረሱ ለጋ ህጻናቶችን ሳይቀር ነው እያፈሰ እያመጣ ያለው ይህ አገዛዙ በሽንፈት ጎዳና ላይ መሆኑን የመጨረሻው መጀመሪያ ላይ መሆኑን ከአሁን በፊት ግፈኞች ሲወድቁ ሲንኮታኮቱ ሲያደርጉት የነበረውን ነገር እያደረገ ነው ያለው ጣረ ሞት ላይ ነው ያለው ህዝባችን በሚሰራ ፕሮፓጋንዳ በሚሰራ የሐሰት ቅስቀሳ በረብጣ ሚሊዮን ዶላሮች እየተሰራ ያለን ስራ ወደ ጎን በመተው ሀቁን ታውቀዋለህ፣ ህዝባችን። ልጆችህ ደግሞ አለን በእውነተኛው የትግል መስመር ከልጆች ጎን ሆነህ ነጻነትህ እንድትጎናጸፍ የሀገርህ ሁሉም ደግሞ በየሃይማኖቱ የሃይማኖቱ ባለቤት የሚሆንበትን የሀገሩ ኢትዮጵያ ባለቤት የሚሆንበትን ትግል ነው የጀመርነው። ሁሉም ኢትዮጵያውያን ህዝቦች የኛን ትግል በመቀላቀል አሁንም በርካታ ትግሎች እየተደረጉ ያሉበት ነባራዊ ሁኔታ አለ። የሆነ ሆኖ የወጣቶቹ አፈሳ ግን የሚያሳየው የስርዓቱን መንኮታኮትና ተስፋ መቁረጥ፣ በሽንፈት ጎዳና ላይ እየተራመደ መሆኑን የሚያሳይ ነው። ከዚህ ጋር ተያይዞ እነዚህን ወጣቶች ያለ ውጊያ ማስኮብለል ይቻላል። እሱን በጣም እየሰራንበት ነው። በመላው አማራ፣ በእኛም በወሎ ቤት አማራ ቀጠና አምስቱ ኮሮችና በስሮቻቸው ያሉ ክፍለ ጦሮች ሲደመር የሲቪል መዋቅራችን በደንብ እየሰራበት ያለበት ሂደት አለ ይህንንም ከግምት ውስጥ በማስገባት በውጊያም ሆነ ከውጊያ ውጭ ይህንን የምናፈርስበት ሁኔታ አለ። ሌላው ማነሳት ያለበት ጉዳይ የነ እስክንድር ነጋ ቡድን ራሱን አፋብኃ እያለ የሚጠራው ማለት ነው፣ በስም እንጂ በግብር መሬት ላይ የሌለ ምናልባትም በግብር መሬት ላይ ካለ ካገዛዙ ብልጽግና ጋር ሆነው የድሮን አስተኳሽ እግረኛ መንገድ መሪ ተተኳሽም ጦር መሳሪያም እየተቀበሉ እየተዋጉን ያሉበት ሁኔታ አለ። በጎንደር ታይቷል፣ ሄደው ጎንደር አካባቢ ዳውንት አካባቢ በኮሎኔል ፈንታው መሀባው ታይቷል። ሸዋም እንደዚሁ በነ መከታው ማሞና ጓደኞቹ እየተደረገ ያለበት ነባራዊ ሁኔታ አለ። በግብር ከተባለ ከብልጽግና ጋር ሆነው የአማራ ህዝብ እየወጉ ነው ያሉት። ምናልባትም እንደ ድርጅትም አለን ካሉ ለህልውናቸው ለድርጅቱ ህልውና ነበር አሁንም የድርጅቱ ህልውና አክትሞ ባልበላም ጭሬ ላፍሰው በሚል ከብልጽግና አገዛዝ ጋር ሆነው የአማራን ህዝብ መልሰው እየወጉ ያሉበት ሁኔታ ነው ያለው። ይህንን ሊያደርጉ የቻሉት እንግዲህ የአማራ ህዝብ ህልውናውን ለማረጋገጥ ነው እየታገለ ያለው። ከህልውናው በኋላ ከኢትዮጵያውያን ጋር በመመካከል በልኩ፣ በወርዱ በቁመቱ ልክ የስልጣንና የኢኮኖሚ ባለቤት የሚሆንበትን ትግል ነው ይዘን እየሄድን ያለነው። እንደ ህዝብ ህዝባችንን ማንገስ ነው የምንፈልገው። ትላልቁ መሪዎቻችን ሁሌም እየጠቀሱት እንዳለውና በዚህ በአማራ ህዝብ ሁለንተናዊ መስዋዕትነት ስልጣን ሲያዝ ሲረማመዱበት ሲያዩ ያን እያዩ ያደጉ አሁንም ስልጣን እናያዝ በሚል በርካታ ጥረት ያደረጉበት ሁኔታ አለ። የሆነ ሆኖ ይሄ ያከተመበት ሁኔታ ስላለ ከሁለት ዓመት ትግስት በኋላ ግን ይህንን ቡድን አደረጃጀት እንደኛ እንደወሎ ቤት አማራ ሙሉ ለሙሉ ከወሎ ቤት አማራ ቀጠና ያስወጣንበት ያስወገድንበትና ያጸዳንበት ሁኔታ ነው ያለው። በስሮ የነበሩ ሰራዊቶችንም ወደ ተለያዩ አህዶች አሃዶች በማስገባት በርካታ ስራዎችን የሰራንበት ሁኔታ አለ። ይህን ስራ ስንሰራ በተለይ አንዳንድ አንድ ክፍለ ጦሮቻችንን ዞብላምባ ክፍለ ጦርና ሀውጃኖ ክፍለ ጦርን የምስራቅ አማራ ኮር ሁለት ዞብላምባ ክፍለ ጦርና ከምስራቅ አማራ ኮር አንድ ሀውጃኖ ወይም ይርጋበበ ክፍለ ጦርን ስም ማጥፋት ነበረ። ከዚህ አካባቢ ከራያ አካባቢ ስለሄዱ ከዚህ ከዚህ የመጡ እያሉ ስማጥፋቶች ነበሩ። የሆነ ሆኖ የጥላትን ቅስም የሰበሩ ጀግና ክፍለ ጦሮች ናቸው። አሁንም ደግሞ ባንዳን የአማራን ጥላት ከሁለት ዓመት ትግስት በኋላ በርካታ ስራዎችን በመስራት ሙሉ ለሙሉ ከወሎ ቤት አማራ ቀጠና ያጠፋንበት ሁኔታ አለ። ከዚህ ጋር ተያይዞ የወሎ ቤት አማራ የፋኑ አደረጃጀቶች ወደ ሸዋ ሄደው መከታው ላይ ተኩስ ለመክፈት ጥረት እያደረጉ ነው፣ እየተጓዙ ነው። በአርበኛ ፊት ታውራሪ ደርሳን ብርሃኔ የተመራ ጦር እዚህ ድርሷን እዛ ድርሷን የሚል ፕሮፓጋንዳ አእምሮ በሌለው በሆዳደሩ በነናት ነው ያል መኮንንም በርካታ ስራዎችን እየሰሩ ፕሮፓጋንዳዎችን እየሰሩ እያየን ነው። ይሄ የሆነ ሆኖ ህዝባችን በተለይ ሸዋም የራሳችን መሬት ነው፣ የአማራ መሬት ነው። የዛ ነው የዚህ ነው ብለን ባለቤት አንሰጠውም። የአማራ መሬት ነው የአማራ ርስት ነው፣ አገራችን ነው። ሄደን ትግል ማድረግ እንችላለን። ከአሁን በፊት እነ አርበኛ መከታው ማሞጋ ሁለት ትላልቅ ሻለቆችን በአሁኑ አደረጃጀት ክፍለ ጦሮች ማለት እንችላለን ከበርካታ ብሬኖች፣ ስናይፐሮች፣ ዲሽቃ፣ በርካታ ተሽከርካሪዎችና በርካታ ክላሽንኮቭ የታጠቁ የሰው ህይወት ጭምር ዋጋ ከፍለንበታን። እዛ ቦታ ላይ አሁንም ዋጋን ከፍልበታለን በልኩ። አንዳንድ የአማራ ጠላቶች ግን ናሬት በሚያደርጉት በሚተርኩት ልክ ግን እንዳልሆነ የሸዋም ህዝብ ያውቀዋል። ህዝባችን የከፈልነውን ዋጋ በነ አርበኛ በለጠ ሸጋውና በነ አርበኛ ፊታውራሪ ድርሳን ብርሃኔ መሪነት ሸዋ ላይ የወሎ ልጆች ዋጋ ከፍለዋል። የጎንደር የሸዋ ልጆች የጎጃም ልጆች ዋጋ ከፍለውበታል። በቀድሞ ምስራቅ አማራ ፋኑ ነው አደረጃጀት ማለት ነው። በርካታ ስራዎችን የሰራ አደረጃጀት እንደሆነ ይታወቃል። ምስራቅ አማራ ፋኑ ሸዋም ላይ ብዙ ዋጋዎችን ከፍለናልና እና አርበኛ መከታው ማሞም ከራያ ቆቦ ጀምሮ እስከ ሸዋ አብረናቸው ብዙ ሰርተናል። ብዙ እንዲደራጁ እንድንደራጅ አብረን ታግለናል። የሆነ ሆኖ መስመር ሲስቱ ከአማራ ህዝብ ህልውና ትግል ሲወጡ ቀይ መስመሩን ሲያልፉ ቀይ መስመሩን ሲያልፍ ራሱን መከላከያ ሰራዊት እያለ የሚጠራውንና የብልጽግናውን ቡድንም በዚህ ደረጃ ያንኮታኮትንበት ሁኔታ አለ። እነዚህ ወንድሞቻችንንም ከበርካታ ፍጹም ትግስት በኋላ ከሁለት አመት ልፋት በኋላ በዚህ ደረጃ ካገዛዙ ጋር ሆኖ ስለ ወጉን ፊት መዟዟሮች አሉ። የሚደበቅ አለም አሁንም ጊዜው አረፈደም። ከትግሉ ጎን መሰለፍ ከፈለጉ መነጋገር መምጣት ይቻላል። ካልሆነ ግን የአማራ ህዝብ ህልውና ጅብ ከሚበላ በልተው ተቀደስ ነው። በየትኛውም የዓለም አካባቢ የምትገኙ የአማራ ተወላጆች እየከፈላችሁ ያላችሁት ዋጋ እጅግ በጣም ከፍ ያለ ነው። ትልቁ ዋጋ ነው የምንሰጠው፣ ግዴታችሁም ቢሆን ማለት ነው። በየትኛውም አካባቢ የዓለም ሀገር ያላችሁ የአማራ ማህበራት፣ አጠቃላይ የአማራ አደረጃጀቶች ከአደረጃጀት ውጭም ሆነ በአደረጃጀት ውስጥ ያላችሁ የአማራ ተወላጆች እየከፈላችሁ ያላችሁት ዋጋ እጅግ ከፍ ያለ ነው። ከአሁን በፊትም አመስግነናል። አሁንም ከፍ ያለ ምስጋና አለን። ወደፊትም ይህንን ተግባራችሁን አጠናክራችሁ እንድቀጥሉ እንፈልጋለን። የአንድ ቡድን አገዛዙ ፋሽስታዊው የብልጽግና የአብይ አህመድ አገዛዝ በአማራ ህዝብ ላይ እየፈጸመ ያለውን የዘር ማጥፋትና የዘር ማጽዳት ሁኔታ ለዓለም አቀፉ ማህበረሰብ የማስመዝገቡ ሂደት በጣም ተጠናክሮ የቀጠለበት ሁኔታ አለ። አሁንም አጠናክራችሁ ቀጥሉ። ሰብአዊ ድጋፍ በሚያስፈልግባቸው አካባቢዎች ሰብአዊ ድጋፎችን አሁንም በተፈጠረው መሪ ድርጅት አማካኝነት የሚያስፈልጉ አሰራሮችን ካወረድን በኋላ ስለምናደርሳችሁ በዛ መሰረት ስራዎችን እንድሰሩ የሚል መልእክትም አለን። ያ ባይመጣም ዝም ብላችሁ ህዝባችሁን ማየት የለባችሁምና በምትችሉት በምታገኙት አጋጣሚ ሁሉ ሀቀኛ የሆነ መስመር ካገኛችሁ አሁንም የተጎዳውን ማህበረሰባችሁና ትግላችሁን ከመደገፍ ወደ ኋላ እንዳትሉ። ከዚህ ረገድ የአብይ አህመዱን የአንድ ቡድን የብልጽግና ፋሽስታ ያገዛዝ በዓለም አቀፍ ደረጃ ከማሽመድመድና ነውሩን ከማጋለጥ አንጻር የለንደን ፋኖች በተለይ የሁሉም ሚና ተመሳሳይ ነው፣ እናውቃለን። በተለይ ግን የለንደን ፋኖች ለንደን ግንባር ላይ እያደረጋችሁት ያላችሁት ተጋድሎው እጅግ በጣም ደም የሚያሞቅ ነው። ፍጹም ሰላማዊ በሆነ መንገድ ዲሞክራሲያዊ በሆነ መንገድ ህዝባዊ አመጽና ህዝባዊ ሚተኝነት በሚመስል መንገድ አብይ አህመድንና በስሩ የሚገኙ ሆዳደር ካድሬዎቹን ያሽመደመዳችሁ ያላችሁበት ሁኔታ ዩናይትድ አረብ ኤሚራትስና ሌሎች ለአብይ አህመድ አገዛዝ ተተኳሽም እያቀረቡ ገንዘብም እየሰጡ የአማራ ህዝብ ላይ ጭፍጨፋ እየፈጸሙ ያሉ ሀገራችን ኢትዮጵያ ለማፍረስ እየሰሩና እየፈጸሙ ያሉትን እያጋለጣችሁበት ያለው መንገድ እጅግ የሚያኮራ ነው። የለንደን ፋናዎች አብይ አህመድ በተለያዩ ሰባትና ከዛ በላይ የአውሮፓ ሀገራቶች ሊዞር መጥቶ ሁለቱ ላይ ጥሩ አቀባበል ሳያገኝ አፍሮ የተመለሰበት ሁኔታ አለ። ኢትዮጵያ ትልቅ ሀገር ናት። ግፈኞች የቱን የሚያክል ቢሰሩ በዛ የሚቀጥሉባት ሀገር አለችም። የነበረ ታሪኳ ያሳያል። የነበረ የታሪክ ማህደሯ ያሳያል። በኛም እድሜ እያየን ያለ ነው። ይሄን ነው ፋኖ ደግሞ በተፈጥሮ አይሸነፍም። ሽንፈት ስሪቱ አይደለም። ይሄ ትውልድ ይሄ የእኛ ፋኖ ደግሞ ይህንን ታሪክ ያስቀጥለዋል። በዚህ እርግጠኞች ነን። ከፈጣሪ በታች ሀገሯ አገሪቱ ፈጣሪዋ ጥሎ አይጥላትም። ፈተናዋን የሚያበዛባት ለዛ ነው። ድል እንደምናደርግ አንጠራጠርም። በዚህ ሂደት ውስጥ ይችን የተቀደሰች ሀገር ለማፍረስ በሁሉም ሃይማኖቶች ሃይማኖት አልባ ብኩን የሆነች ሀገር ለማድረግ እየሰራ ያለውን አማራን ህዝብ ደግሞ ከህልውና ውጭ አድርጎ ብኩን ለማድረግ እየሰራ ያለውን የአብይ አህመድን የብልጽግና ፋሽስታዊ የአንድ ቡድን መንግስት ለማጋለጥ እየሄዳችሁ ያላችሁበት ርቀት እጅግ በጣም የሚያኮራ ነው። በመላው አማራ ያላችሁ፣ በመላው ዓለም ያላችሁ የአማራ ተወላጆች አሁንም ይህንን ድርጊታችሁን፣ ይህንን ተግባራችሁን አጠናክራችሁ እንድትቀጥሉ የሚል መልእክት ነው ያለን። ለንደን ፋኖዎች አሁንም ጠንክሩ፣ እንወዳችኋለን። በአማራ ፋኖ ብሔራዊ ኃይል በወሎ ቀጠና በህዝብ ግንኙነት መምሪያ ኃላፊ አበበ ፈንታው እና በሌሎች አጠቃላይ ባደረጃጀታችን ስም ከፍ ያለ ምስጋና አክብሮት አለኝ። አመሰግናለሁ።